ስላም እንዲናቸው በያላችሁ በጥሉ ነገር ስላው ነው። አሸይና አሸይን አንድ ያላችሁ ሞኝላችኋለሁ ቤተሰቦች ስትገቡ እንደሉ ማለች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቀፍሉ። ለዚህም ኮልቢ አሁን ሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ መጣን። እንግዲህ የቴዲ አፍሮ ኮንሰርት በእስራኤል ነው። ይሄን ኮንሰርት ተከትሎ እንግዲህ አንዳንድ ግለሰቦች ቴዲ አፍሮ ላይ ከፍ ያለ ትችትና ነቆፋ አሰርፈዋል። እንግዲህ እኔ ምክንያቱ አልገባኝ። ምክንያቱም ራሱ ፍልስጤማን በጣም ታዋቂ አርቲስቶች ለምሳሌ ዳላል አባ አማን ይባል ርጎ ርጎቲ የሚባል እንግዲህ አረብኛ ስለሆነ ጽሁፉ በደንብ ላናነበው እችላለሁ። ባሽር ሙራድ የሚባል ናማሲስ የሚባል ሙዚቀኞች እነዚህ ሁሉ በጣም ታዋቂ ፍልስጤማያን ሙዚቀኞች ናቸው። ዘንድሮ የፈረንጆች ሃያ ሃያ አምስት ከገባ በአዲሱ ዓመት ብቻ ቢያንስ ከአስራ አምስቱ በላይ ኮንሰርቶችን አቅርበዋል። ፍልስጤማያን ናቸው እንግዲህ ይሄ ውጊያ ከተጀመረ በሙሉ ጀምሮ የግብጽ አርቲስቶችም የሆነ የቱርክ አርቲስቶችም የሆነ ኮንሰርት በተለያየ ዓለም ላይ ዝነኛ የሆኑ የአረብ አርቲስቶች ሙዚቃቸውን ኮንሰርታቸውን በተለያየ ዓለምና እያቀረቡ ነው። ለምን ትሄደ አፍሮ ላይ ግርግር እንደተነሳ አልገባኝም። አብዱኪያር ለምሳሌ እስራኤል ደርሶ መጥቷል። እኔ ስለ እሱ ማነፃፀራም አላደርግም። አብዱኪያርን ዝም በላቸው፣ ከሌን ዝም በላቸው። ምናምስቶም አልገባም። እራሳቸው ፍልስጤማውያን ሙዚቀኞች በዓለም ደረጃ ኮንሰርት እያቀረቡ አይደለም ወይ? ነው ለምን ትሄደ አፍረ። በጣም ግራ የሚገባ ነገር ነው። የምጣዱ ሳለ የእንቅቡ ተንጣጣ አይሆንብንም። ጎግል አርጋ መጀመሪያ እንዳልካቸው ዘንድሮ ነው ዳላል አብ አማን የሚባል የምትባለው ሙዚቀኛ ዘንድሮ ነው ለምሳሌ ኮንሰርት ያቆረበችው ሶስት ቦታ ላይ። ለምሳሌ ማርች አንድ ላይ አቁርባለች። ጁን አንድ ላይ አቁርባለች። እንደገና ደግሞ ኦክቶበር 13 ላይ አቁርባለች። እንደዚሁም ደግሞ በሽር ሙራድም ሞይ 25 ላይ አቁርባል። ጁን ሶባት ላይ አቁርባል። ጁላይ አንድ ላይ አቁርባል። እንደገና ጁላይ 11 ላይ አቁርባል። ኖማሲስ የተባለች የፍልስጤም ሙዚቀኛ ፌብራሪ 19 ና ማርች 8 ላ ቅርባለች። ሌሎችም እንደዚ አለ። እናንተ ግቡና ቼክ አድርጓቸው ቼክ አድርጓቸው። ስለዚህ የምጣዱ ሳለ የእንቅቡ ተንጣጣ ነው እራሱ። ፍልስጤማን አርቲስቶች እየዞረ ኮንሰርት በሚያቆርብበት ጊዜ ለምንድነው ቴዲ አፍሮ ከአፍሪካ ሂዶ እስራኤል ላይ ሙዚቃ ያቀርቡ? አንደኛ ሙዚቃ የሚያቀርቡ ለኢትዮጵያውያን ነው፣ ከኢትዮጵያ ለሄዱ እስራኤል ለሚኖሩ ኢትዮጵያውያን ነው የሚያቆርበው። አንደኛ ሁለተኛ ደግሞ መብት ነው። መብት ነው። ለምን የቱርክ አርቲስቶችን እንደዛ አትሉም? ቱርክ በጣም ኃያል የሆነች አገር አለች። ለምንድን ነው አንድ ጥይት እስራኤል ላይ ያልተኮሰችው አያገባንም ብለን የተቀመጠው አረብ በሙሉ በሙሉ ማለት ነው። ስለዚህ ግብፅ እኮ የአረቡ ዓለም መሪ ነች። ነገር ግን ወዳጅነታ ከፍልስጤም ይልቅ ለማን ነው ለአሜሪካና ለእስራኤል ነው። እንደምታውቁት ግብፅ አንድ ነጥብ አራት ቢሊዮን ዶላር ለጦርነት ብቻ ታንክና መድፍ ድሮን መግዣ ብቻ ከአሜሪካ ትወስዳለች። ይሄን እስራኤል ሳትፈቅድ ይመስላችኋል? አይደለም፣ በፍጹም ግብፀች የእስራኤልን ጥቅም ላለመንካት እስራኤልን አክብሮ እሺ ብሎ ታዞ ለመኖር በአሜሪካኖቹ መቶ ፐርሰንት ርሰት ትዕዛዝ ተቆብላ እሺ ብለው ነው። ጭራሽ እኮ ግብጾች እኮ የፍልስጤም ስደተኛ ድንበሬ ላይ ድርሽ እንዳይልበላ ድንበሯን እኮ አጥራለች። በእሳት ነው የጦረች መዓት ወታደር አሰለፈ አንድ ፊልስጤማዊ እንዳይገባ ወደ አገሩ ይብላ። ኢትዮጵያኖች ግን ማሽቋበጥ ልማድ ሆኖብን፣ የራሷ ሲያርባት የሰው ታማስላለች ሆኖብን ነው እንጂ በትሪሊዮን የሚቆጠር ዶላር የያዙ የምድራችን ሀያል አረብ አገሮች እኮ ፍልስጤምን ትተዋል እኮ። በእርግጥ ለፍልስጤም እኩልነት፣ ነፃነት፣ ታላቁነት፣ የተረጋጋች አገርነት ሰው የሆነ ሁሉ ነው ጥብቅና መቆም የሚገባው ለሰላም ሁላችን በሞላ ዓለም። ነገር ግን የራሳችን አሮበን አይደለም ኢትዮጵያን አሁን ስለሌሎች ለማውራት እንደው አፍ ምላሱን ኬቱ እንዳመጣ ነው። ኔ ይጎርመኛል፣ ያሳፍራል የራሳችን ጉዳጉድ የራሳችን ጦርነት የራሳችን ጠባሳ የራሳችን ቁብስቁል ያለብን አገ አንዴ በሰሜን አን በደቡብ አን በምስራቅ አን በማል እየተፋለምን እያለን አንዴ በሃይማኖት አን በብሔር ለመተራረድ ከፍተኛ ጉጉትና ምኝተት ያለን ህዝቦች ስለ ሌላው ዓለም ስለ ራሽያ ስለ ዩክሬን ምናምን በጣም ያሳፍራል። የምጣዱ ሳለ የእንቅቡ ተንጣጣ እና ለምንድነው ሊቢያን ያፈረሰችማ አሜሪካ አይደለችም ግን ዛሬ ሳዑዲዎችም ግብፆችም ከአሜሪካ ጋር ነው የሚሞዳሞዱት። ቴዲ አፍሮ ለምን ይዘፍናል? እንደዛ ከሆነማ ሶሪያም ስትደበደብ ነበር። እንደዛ ከሆነ እንደዛማ የመንም እንደዛማ አፍጋኒስታን እና ዓለም በተዋጋ ቁጥር አርፈ ቁጭበል አንተ ዝም ብለህ ተክዞ ቤት ቁጭ በል ይላል። አንተ አፍጋኒስታን ማን ነው? ፍልስጤም ጦርነት ላይ ነች። እኔ አልነግድም አልወረግድም አልበላም፣ አልጠጣም፣ ሚስትም አላገባም፣ ሰርግም አልፈልግም፣ በቃ ኑሮ ሁሉ አስጠልተኛል። ልበ የራስን ዓለም ትሾራለ የራስን ኑሮ ትኖራለ። አይኮለ ግን ቁጭበል ብድግ በል ትላል። አንዳንድ የምንናገረውን ነገር እንለይ። እንዲ ቢሆን እንኳን አርቲስቶቻችን እንዲ አታርጉ አድርጉ እንኳን ለማለት ከሀገራችን አንፃር እንኳን አይ እኛ ሰላም ውስጥ አይደለንም፣ ግጭት ስጠነን ያለ ነው ብሎን እንኳን ቢሆን እንኳን አንድ ነገር ከሆነ ዞላ ሊቢያ እንዲሆናለች ፍልስጤም እንዲሆናለች ሶሪያ እንዲሆናለች። ኢራቅ እንዲሆናለች። እንዲ አያሳፍርም? እንዲ አያሳፍርም? እንዲ የሚመለከተን ነገር እንለይ ስ እንለይ። እና ማንም ዓለምኛን ቼ ካረገን ማንም ነው የምልህ ያለሁት። ማንም ከፍልስጤም ህዝብ ጋር አብሮ እየወደቀ እየተነሳ ዋጋ እየከፈለ ያለው የኢራን ህዝብ ብቻ፣ የኢራን ህዝብ ብቻ። ጭራሽ እንደውም ኢራኖቹ ደግሞ በጎነ ሳዑዲዎቹ ኢራንን ለማስመታቱ ይፈልጋሉ፣ ለማስጨፍጨፍ ይፈልጋሉ። ሱዳን ስትፈርስ እኮ ሁለት ዓረቦች አንዱ በዚ አንዱ በዚሁ እኮ ነው እያፈረሷት ያለ። ሳዑዲ በዚ ዓረብ ሚሬቱ በዚ። በሶሪያ ጉዳይ እኮ አንዱ ዓረብ በዚህ ገበል አንዱ ዓረብ በዛ ገብቶ እኮ ነው ሶሪያ። የመን እኮ እየፈረሰ የወደመች ታላቅ ሀገር። ሲጀመር አንዳንዶቻችን ጉዳይ ወደ ሃይማኖት ሁሉ ለመውሰድ እንሞክራለ። በጣም የሚያሳፍር ነገር ክርስቲያኑ የእስራኤል ደጋፊ፣ ሙስሊሙ የፊልስጤም ደጋፊ፣ የማይመስል ከእውቀት የጸዳ ነገር። ከደጋፊንም ከሰብአዊነት አንፃር ከእኩልነት አንጻር ከስልጣን አንፃር ስለ ሰው ልጆች መብት ነው መታገል ያለብን። እኔ ለፍልስጤም ህዝቦች የኔ ድምፅ መሆን ለውጥ አይፈጥርም። ነገር ግን ብዙ ጊዜ ተናግሬያለሁ። ይሄ ውጊያ ሲጀመርኮ እኛ እናውቃለን፣ እስራኤሎቹም ያውቃሉ፣ ፍልስጤሞቹም ያውቃሉ። በእስራኤልና በፍልስጤም መካከል የተነሳ ጦርነት የጀመረው ሃማስ ነው የመጀመሪያውን ጥቃት ያደረሰ ቢሆንም ግን ሀማስ ጦርነት ጀመረም አልጀመረም ህፃናት መሞት የለባቸውም። ከተማ መውደም የሉበትም። እናቶች መሞት የሉባቸውም። እና ሁሉ ነገር አግባቢ ይኑረው የሚል ንግግር ነው እንጂ እየተናገርን እያለ ነው። ልኩ ነው ከሌ ልክ አይደለም የሚል አይደለም። እና ኢትዮጵያን በተለይ የምንጎባበትን ነገር እንለይ። የዓለም አለቆች እኛ በኢኮኖሚ በጦር በምን አለም ተቆጣጥሩን። አሜሪካ እንኳን እንደኛ እንደ ኢትዮጵያ ህዝብ አሜሪካኖች ኦቨራክት ያደረጉ እውነቱ ነው። ሁሉ ነገር ፈትፋች ይሄ እጆች ይላል፣ ይሄ ጫንሰታል፣ ይሄ ልክ አይደለም፣ ይሄ እንዴ የምጣዱ ሳለ የእንቅቡ ተንጣጣ። ለአሜሪካ ህዝብ ከአሜሪካ በላይ እናቅልሃለን ማለት ትክክል አይደለም። የአሜሪካ መሪዎች እ የአፍሪካን መሪዎች ሰው አይደላቸውም ብለ እንስሳ ብለ የሚሳደቡ እኮ ናቸው። ግን አፍሪካ ህዝብ ስለ አሜሪካ ያሽቀብጣል እና በልኩና በስርዓት እናድርጋ የሚመለከተን ጉዳይ አለ የማይመለከተን ጉዳይ አለ። ፍልስጤሞቹ አርቲስቶቻቸው በዓለም እየዞሩ የግብፅ አርቲስቶቻቸው የቱርክ አርቲስቶች በዓለም ዝነኞች፣ ቼክ አድርጎ ገና እሱን እየጎለጎልኩ ለዚህ ከሆነ ነው እያልኩ ፊደል ማስቆጥሮ ነገር የለም። ስለዚህ ግን እኛን የሚመለከተን የት ነው የሚለን መለየት አለብን። የራሳችን ሲያርበን ደሞ የሰው ማማሰላችን ትክግብ የራሳችን እናማስለው፣ ወገን መሰል መሰል መሰል እናድርገው። ለምን ለመናገር የሚያስጠላ ነገር ውስጥ ጎብተናል አንዴ በሃይማኖት ጦርነት እናንሳና እንጨፋጨፍ እንለዋለን አንዴ በብሔር አንዴ በመሬት አንዴ በድንበር አንዴ በምናምን ህዝባችን እንዴ በጣም እኮ የሚጎርም ነገር እኮ እና አንዳንዴ ትዝብት ሰው እኮ ይታዘበኛል ማለት እኮ ያስፈልጋል ይጎርማቸዋል ራስህ አረቦቹ ይጎርማቸዋል በእርግጠኝነት ምንሼ አበሻ ምንሼ ነው የሚሉት በእርግጠኝነት እና እስራኤልም ፍልስጤምን በጣም ትልልቅ ህዝቦች ናቸው። በጣም ትልልቅ ትልቅ ስልጣኔ ትልቅ ታሪክ ትልቅ ማንነት ያላቸው ህዝቦች ናቸው። ለራሳቸው በቂዎች ናቸው። የኛን ማሽቋለጥ የኛን ማሽቋበጥ አያስፈልግም። ልኛ ለራሳችን እንብቃ መጀመሪያ። ያውቁታል ፍልስጤሞቹ ለራሳቸው እንደማያንሱ ያውቁታል። እስራኤሎቹም ለራሳቸው እንደማያንሱ ያውቁታል። አረቦቹ ለምሳሌ አሁን ማን ነው አውሮፓኖችና አሜሪካኖቹ ራሽያን እናግዛለን እንደግፋለን ሲሉ በምክንያት በምክንያት ማለት አምኖበት ነው፣ ጉዳዩን አምኖበት። ቢሊዮን ዶላር ሊያስወጣን ይችላል፣ ዩክሬንን ስንደግፍ በኒኩለር ራሽያ ልትመታን ትችላለች፣ በቃ እንግባበት ብለው ነው የገቡበት ዋጋ ለመክፈል። አረቦቹ ለምን ለፍልስጤም ዋጋ አይከፍሉም? ለምን ግብጾቹ ለፍልስጤም ዋጋ አይከፍሉም? ለምን ሳውዲዎቹ ለፍልስጤም ዋጋ አይከፍሉም? ለምን ፍልስጤሞቹ ብቻ ደማቸውን ያፈሳል? ለምን ጥቅማቸውን ብቻ ነው የሚያዩት? ዓለም ከገዛ ጥቅሙ አንጻር ነው እንጂ ሃይማኖት ሶፈር መንዶር ሞልኬ ምናምኔ ዶን ዶንር ዘይዶንኬር ሳዑዲ እንደ ወርቅ እያበበች ሳዑዲ አረቢያ አረቦቹ እንደ ወርቅ እያበበ፣ የመን ግን ተፈርሳለች፣ ሊቢያ ግን ትጠፋለች፣ ፍልስጤም ግን ትወድማለች። ለምን? የራሳቸው ጥቅም ብቻ ሚያስጠብቁ እና እኛ የምንገባበትን ነገር ብንለየው እንደ ሀሳብ፣ የት ነው የሚመለከተን፣ የት ነው የማይመለከተን ብንለየው ጥሩ ነው እና ይሄ ነገሮች ቢስተካከሉ ጥሩ ነው። የሚያወዛግበን የሚያጭቃጭቀን ነገር በንላይ ጥሩ ነው። ዝም ብሎ በሆነ ባለሆነ እየጎቡ ማንቦጫ ጫረቆ ትንሽ ልክ አልመሰለኝም። ይሄ ሀሳብ ነው ሀሳብ ሲሞቻችን፣ ላይክ አድርገሽ፣ ሼር አድርገሽ፣ ሳይሞቻች ደግሞ አንሰብስክራይብ ታረጋላቸው። ዳች አለው። ፒስ